አዴ፣ ተሰቃየች የእውነት የአዴ ስቃይ በዛ። አሁንስ ማለት ነው። አዴ የራሱ መከራከር እንዴ! ሰው እንዴት ለራሱ መከራከር ያቅተዋል? ቢያንስ እኔ አልሰረኩም ምን ምንም ነገር አላደረግኩም ማለት ምን ምን ማንን ገደለ? በጣም ነው ያበዛችው የእውነት። ዛሬ አዴ በጣም አናዳኛለች። ምንም እንኳ ቢሆን ምንም የሰው ቤት እንኳ ቢሆን ለራሷ መከራከር ነበረባት ለራሷ መብት መስጠት ነበረባት ማለት ነው። በጣም አናደኛለች። ፍቅር ክፋቷ እንደቀጠለ ይገኛል። የፍቅር መቼም አይጣም ነው የእውነት ከየት ከየት እንደምታመጣው ነገሩን ከየት ከየት እንደምታሳብቀው ማለት ነው። እንግዲህ ፍቅር እንደምንም ብላ ዳይመንድን አሳምና አደይ ሌባ ናት ለማስባል እየጣረች ትገኛለች ማለት ነው። በሌላ በኩል ደግሞ ኤላ እስከ መጨረሻው ድረስ አሰናብቶ እንግዲህ አስወጣት። ለምለምን አልፈልግሽም ከዚህ በኋላ እንዴት በሀብሉ ምክንያት አንቺ ትደብቅኛለሽ? እኔ እኮ ከምንምና ከማንም በላይ አንቺን አምንሽ ነበረ፣ እወድሽ ነበረ። ነገር ግን አንቺ እንደዚህ ያደረግሽው ለምን ብለሽ ነው ብሎ በጣም ተናዶባት አስወጣት ማለት ነው። ፍቅር እንግዲህ በሌላ በኩል የፍቅር ሌብነቷ እንደቀጠለ ይገኛል። እንዲሁም ደግሞ ሁሉንም ሰው ለማሳመን እየሞከረች ነው። ወንድሟን ሳይቀር አንተ ሁሌም የምታደላው ለአዴ ነው ለአዴ ነው እያለች፣ እንግዲህ ባርኮቴ ደግሞ በጥፊ አጠናግሮ አጠናግሮ ለቀጣት ዛሬ ማለት ነው። እንድደስ እንዳለኝ እኔ እንደዛ ሲያጠናግራት፣ አዴ ደግሞ ቢያንስ ቢያንስ ለራስሽ መከራከር ልመጅ፣ አዴይ ወይኔ፣ በዚህ ልክ የእውነት በጣም ነው ያናደደችኝ። እንዴ ሀብሉ እዚህ ነው። እናንተ አትከራከሩ በቃ ሲል ሀብሉን የታገኘኸው አንተ እስኪ ንገረኝ ብሎ በጣም ተናደደበት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉ ከልብ አመሰግናለሁ። አረ ውዶቼ ተው፣ ላይክ ብቻ አይደለም ኮሜንት ምጻፉ፣ ተከታተሉ። ተረህን ሰሞን ቀዝቅዟል ቻናሌ ማለት ነው ውዶቼ። እንግዲህ አደይ ድራማ እንደ ቀጠለ ይገኛል። አደይም ለራሷ መከራከሯን ሳይሆን ዝም ብላ ጧት ማታ ስራ ስራዋን እያለች እየተሰቃየች ትገኛለች። ፍቅር ደግሞ እንደምንም ብላ ለማሳመንና አደይንና ለምለምን ከሕይወቷ ለማሳጣት እስከ መጨረሻው ድረስ እየታገለች ትገኛለች። ጭራሽ እንደምንም ብላ ዳይመንድን አሳምናና አማላ። መቼም ወንድ ልጅ ያየው ሁሉ ይማረካል ማለት ነው ባየው ሁሉ ነገር እውነት መስሎት እሱ ደግሞ በቃ አንቺ ያልሽው ይሆናል፣ እሺ ብሎ የገዛ እህቱን አሳልፎ ሊሰጣት እንግዲህ ዳርዳር እያለ ነው። ያኛው ጓደኛው ደግሞ እኔ እናንተ አሳልፋችሁ አደይን የምትሰጧት ከሆነ የእውነት የኔና ያንተ ጓደኝነት እዚህ ላይ ያበቃል ብሎ ተናዶበታል። አደይ ደግሞ ማልቀስ፣ ዝም ብላ ማልቀስ ለራሷ እኔ አላደረግኩትም ከማለት ይልቅ እሷ ዝም ብላ እኝኝኝኝ እያለች ማልቀስ ነው መርጣለች ማለት ነው አዲያ አናዳኛለች። ኤላዬ፣ እንደምንም ብሎ እንግዲህ አስወጣት ማለት ነው ለምለምን። እንዴት ትደብቅኛለሽ? እንዴት እንዴት! በጣም አያናድደኝ። ኤላ ራሱ ማለት ነው ከስንት ዓመት ፍቅረኛው እና እንዴት ፍቅርን ያምናል? ፍቅር የምትታመናት እንዴ? ፍቅር የሰይጣን ቁራጭ እኮ ናት። እሱ ድሮም የሚያውቃትን እንዴት አርጎ እንዴት እንዴት በዚህ ልክ ያምናታል? እንዴት በዚህ ልክ እንዳመናት እኔ አናዶኛል። ሌላ ማለት ነው እንደምንም ብዬ እኔ ያስተካክለዋለሁኝ አብሽሩ ብሎ ሂዶ ኤላን በተረጋጋ መንገድ አናገረው ማለት ነው። እውነት በጣም እንዴት እንዴት አድርጌ ለምለምን ይቅርታ እንደምታደርግልኝ ብቻ አላቅም ሲለው፣ ምንም ችግር የለውም አታስብ፣ እኔ ሁሉንም ነገር አስተካክለዋለሁኝ፣ እኔ አስታርቃችኋለሁኝ፣ አታስብ ብሎ እንግዲህ ሂዶ እንደምንም ብሎ እሷ አይደለችም ያደረገችው የእኔ ፍቅር ነች፣ ደግሞ ፍቅርን እያወካት ነገሮችን ሁሉ ለማወሳሰብ እየሞከረች ነው እና አታስብ ብሎ ሄዶ አሳምኖ አመጣው ማለት ነው። ካመጣው በኋላ ግን ደመቀ፣ ይሄ ደመቀ ዳይመንድ የሚባለው ሰውዬ በጣም አናዶኛል ማለት ነው። መጣ ምንድን ነው አንተ ደግሞ ዝምን ትሰራለ ሲል እኔ እኔ እኔ እያለ እንግዲህ ማንን አሳልፎ እንደሚሰጥ አናቅም። እናንተ ስቲ ኮሜንታተሮች፣ ማንን አሳልፎ የሚሰጥ አሳልፎ የሚሰጥ ይመስላችኋል? እኔ ግን ዝም ብዬ ሳስበው የእውነት እህቱን ሊከዳት የእውነት እንደው ፍቅርን አምኖ እህቱን ሊከዳት ከሆነ ይሄንን ማለት ነው፣ እውነት እናደድበታለሁ። ምክንያቱም በፍጹም በፍጹም የምትገባው አድልላአሊ ይህ አይገባም ማለት ነው። እስከ መጨረሻው ለማጣላት ካላሰበ በስተቀር የእውነት አዴይ በፍጹም አሳልፋ ልትሰጥ አትገባም፣ ባይነይ ማለት ነው። እሱም ደግሞ ዳይመንድም በፍጹም መስማት የለበትም። እንደውም እሱ ማድረግ ያለበት ፍቅር ናት የወሰደችው፣ ከኔ ፍቅርና ሊዲያ ናት የወሰዱት። ስለዚህ ተዋቸው እነሱን ማለት ነበረበት፣ እንጂ በፍጹም ማመን የለበትም ማለት ነው። በሌላ በኩል እንግዲህ ኤላ እና እንትና ስታወራ ፍቅርና ሊዲያ እያወሩ ባርኩ እንትን ደረሰባቸው፣ ኤላ ደረሰባቸው። ቆይ እናንተ ደግሞ እዚህ ምን እያደረጋችሁ ነው? እስኪ ንገሩኝ። ምንድን ነው? ምን እያደረጋችሁ ነው ሲል አይ እኛ እኛ እኮ እናንተ እዚህ ምን ደግሞ፣ እኔ ቤቴ ማንም ሲገባ እንደማልወድ ታውቃላችሁ አይደል? ይህን ደግሞ ምንድን ነው? ይሁን፣ ግንብርብሩን እኛ ኮ ሀብሉን እየፈለግን በዛውም ደግሞ እያጸዳን እያለ ነው አንተ የመጣኸው ምን አዎ እኛ እያጸዳን እኮ። እናንተ እያጸዳችሁ እኮ እናንተ ለእኔ ቤት አስባችሁ? እስኪ ንገሩኝ እዚህ ምን ትሰራላችሁ? ምን ታደርጋላችሁ ብሎ ሲላቸው አይ እኛ እኮ ሀብልህን እየፈለግን ለዛ ነው። ምን ስለምን ሀብል ነው የምታወሪው? ውጭልኝ ብሎ አባረራቸው። ከዛም በኋላ ደመቀ አገኛቸውና ወይም ደግሞ ዳይመንድ እናንተ ሌቦች፣ እናንተ ሁለት ልጆች ሀብሉን የት ነው ያደረጋችሁት? የት ነው ያደረሳችሁት? ስለዚህ እስ ያንን ሀብል አንጡ ነው የምላችሁ ሲል አይ እኛ አይደለንም፣ ይውልክ ለምለምና አደይ ናችሁ ሀብሉን የሰረቁት እኛ አይደለንም። ምን ማለት ነው? ስለምን ለምለም ነው የምታወሪው? ደግሞ በፍጹም እዚህ ውስጥ አትክተቻት አደይን ሲል ኧረ እባክህ ያንተ ጻርቃናት እንዴ እሷ ነች ብላ ግግም አለች። ለማንኛውም እኔ ምን አገባኝ፣ ምክንያቱም ከኔ ራስ እንድትወርዱልኝ እፈልጋለሁኝ። እኔ በምንም ይሁን ሁኔታ በምንም እኔ አልሰረኩም። በቃ ወስጄ ነበር ሰጥቻለሁኝ። ከዚህ በኋላ ግን ስሜም እንዲነሳ ማንም ሰው ደግሞ እንዳናገረኝ አልፈልግም ብሎ በጣም ተናዶ ሄደ። በሌላ በኩል አደይና ለምለም እንዴት መስጠት እንዳለባቸው ሲመካከሩ ዲቭ ደረሰ። ቆይ ምን ስለምን ሀብል ነው የምታወሩት? ሲል ይኸውልህ፣ ያ ጃኬት ውስጥ የተገኘ ሀብል ነበረ እና ደግሞ እንዴት መስጠት እንዳለብን እየተመካከርን ነበር። እኮ እንዴት ጃኬት ውስጥ ሊገኝ ይችላል? ሲል ፍቅር እያበደች መጣች። ያንን ሀብል የት ነው ያደረግሽው? ለምለም እያለች ስትል፣ እንዲሁም ደግሞ ወደውም መጣ ኤላ። ቆይ ምንድን ነው ቤቱ ድብልቅልቅ ያለው? ባርኮት መጣ። ምን ሆናችሁ ነው? አይ እሷ የሰረቀችው ሀብል እዚህ ውስጥ አለ። ምክንያቱም የኤላን ሀብል የሰረቁት እኔና እኔና ሊዲያ ሳንሆን አደይና ለምለም ናቸው። እነሱ ናቸው የወሰዱት። ምን? አዎ እነሱ ናቸው የወሰዱት። ከዛ ዲቭ ይኸውልህ ይህ ሀብልህ ብሎ ሲሰጠው ምን ከየት ያገኘኸው ሲለው አይ እንዴት መስጠት እንዳለባቸው ሲመካከሩ ሁለታቸው ደርሸባቸው፣ ከዛ ምንድን ነው ብዬ ስጠይቃቸው እናንተ መጣችሁ። በቃ ያለው ነገር ይሄ ነው፣ ሌላ ምንም የተፈጠረ ነገር የለም ሲል በጣም ደነገጠች። እንዴ? አዎ። እና ታዲያ፣ ቆይ አንቺ ለምለም፣ ቢያንስ እስኪ ንገሪኝ፣ አንቺ ምን ሆነሽ ነው እንደዚህ ሄደበቅሽኝ? አንቺ ስለ ሀብሉ ምን ያህል ምን ያህል እንደጓጓሁለት እና ምን ያህል እንደምወዱ ታውቂ የል እንደሀብሉ ሲል በጣም ይቅርታ ብላ ልታስረዳ እንኳ ምንም አይነት ጊዜ አልሰጣትም። ሊዲ አብራው ተከትለው ሄደች እና ይቺ የማትረባ ሴት አየህ፣ እሷ ምንም ነገር አትገባህም። ለአንተ የምትገባህ ጥሩና ቆንጆ ሴት ነህ እያለች ማማለት ጀመረች። ይውልክ እና እንሂድ፣ እንውጣ እንዴ፣ እንዝናና እንዴ ስትለው፣ አይ መዝናናትም ምንም ነገር አላማረኝም። አሁን ከቤት ትወጪልኝ አላት። ምን እኔ ደግሞ ምን አደረግኩ? ሂጅ ነው ምልሽ፣ ሂጅ ብሎ አባረራት። ወይኔ አታለሉኝ፣ በቃ እኔን አታለሉኝ እያለ በጣም ተናደደ። ኤላ ከዛ ባርኮት የመጣና ሁሉንም ነገር ነገረው። አደይና ለምለምንም እንደማያውቁ ጃኬቱ ውስጥ እንደተገኝና ፍቅር እዛ ውስጥ እንዳደረገችው የፍቅር ተንኮል እንደው ሲያስረዳው፣ ወይኔ ጉዴ! እንዴት አድርጌ ነው አሁን ልቧን የምጠግነው? ምክንያቱም ብዙ ጊዜ ልቧን ሰብሬዋለሁኝ። በዛ ላይ ደግሞ ለነገሩ አይል ከዚህ በኋላ ልቧን ጠግንና ባንድ ኑሮ ሲለው፣ አይ አይ በአንድ የመሆኑ እንኳ ተወው እባክህ። ማለት ምን ፈልገህ ምን ለማለት ፈልገህ ነው ሲለው፣ አይ እኔ ወደ አባዬ ጋር ሄድ አይደለም፣ በቃ እሱ ነው የተፈጠረው ነገር አለው። ይኸውልህ ተረጋጋ፣ አውሮበት ሁሉንም ነገር ከዛም በኋላ እዚህ የገር የምትኖርበትን ነገር ብታረጋግጥ ይቻላል እንጂ በፍጹም እንድትሄዱ እኔ አልፈቅድላችሁም። አንተም ቢሆን ሁለተኛ ሶስተኛ ልቧን ባትሰብረው ጥሩ ነው እያለ መከረው። እሺ ለማንኛውም ሂጄ እንደምንም ብዬ ይቅርታ ጠይቃታለሁ እያለ ጎንበስ ቀና። ከዛ ይቅርታ እየጠየቃት እያለ ዳይመንድ መጣ። የእውነት ዳይመንድ ማንን አሳልፎ ሊሰጥ ይሆን? ወይ ጉድ የፍቅርን ሰምቶ ብቻ አደይን ነው ወይስ ደግሞ ሊዲያን ነው አሊያ ደግሞ ለምለምን ነው? እውነት በጣም ያሳዝናል። እስኪ ኮሜንት ላይ ይጻፉልኝ። እኔ ሲመስለኝ አደይን አሳልፎ ሊሰጣት ነው።